በዘመናት መካከል የሚከሰቱ ማርሽ ቀያሪ የህይወት ምዕራፎች ከአንዱ አልፈው ለሌሎች የሚተርፉበት ጸጋን ይላበሳሉ። አድዋ እንደዚያ ነው። የአንዲትን ሉዓላዊ ሀገር ለመድፈር የተደረገን ሙከራ መክሸፍን የሚያበስር የድል አርማ ሆኖ የተመዘገበ ደማቅ የድል አድራጊነት ታሪክ፣ በመላ ዓለም ለሚገኙ ጥቁር ህዝቦች የእምቢታ ለባርነት ታላቅ ድምፅ። ጥሊያን ከሸፍ ድጋሙ እነዚህ ወዛዝርቶች ለአምስተኛ ጊዜ የተካሄደውን የሚስ አፍሪካ ውድድር ለመሳተፍ እዚሁ አዲስ አበባ የተገኙ ቆነጃጅት ናቸው። ኢትዮጵያ በታሪክ በማኅበራዊ ሚዲያና በወሬ ሲያውቋት፣ እንዴት ባለ አጋጣሚ ምድሪቱን እንደሚረግጡ ግን አንዳቸውም ሐሳብ አልነበራቸውም። ይህ ሁነት ግን ሁነኛ መንገድ ሆኖላቸዋል። ከቅርብ ዓመታት ወዲህ በአህጉር ደረጃ እየተካሄዱ የሚገኙ የተለያዩ የፋሽን ሾው ትርኢቶችና የቁንጅና ውድድሮች የሀገርን ገጽታ ከመገንባትና ቱሪዝምን ኢንዱስትሪ ከማነቃቀት አንጻር ትልቅ አስተዋጽኦ እያበረከቱ እንደሆነ ይታመናል። ይህንን መሰረት አድርገን ታዲያ በአፍሪካ ደረጃ የሚካሄዱ በተለይ ደግሞ ከአምስት ዓመታት ወዲህ ስናስብ እኔ በግሌ በአይምሮዬ ላይ ቀድሞ የሚመጣው እንደ ኤሮፓውያኑ አቆጣጠር በ2021 ተካሂዶ የነበረ ፓን አፍሪካን ቁንጅና ውድድር ነው። ከጋና የተውጣጡ 54 እንስቶች የተወከሉበት ነበረ። ከነዚህ ደግሞ ምርጥ አምስቱ የገቡትን አንደኛ ሆኖ ለማጠናቀቅ ይደረግ በነበረው ትንቅንቅ ዶክተር ሴቶር ነውግቤ የተባለች እንስት ስለ አንድነት እንድታወራ ሀሳቧን እንድትገልጽ በተሰጣት እድል መሰረት ኢትዮጵያን አንስታ ስለ ባህሏ፣ ስለ ታሪኳ ያነሳችውን ነገር መቼም ቢሆን አልረሳውም። ያንን ጊዜ ሳስብ ኢትዮጵያውያን ልባችን ሞቅ እንዲል ያደረገ ክስተት ነበረ። እዛ ታድመው ለነበሩ አፍሪካውያን ኢትዮጵያን በስም በዝና ለሚያቋት፣ ኦ በዚህ ደረጃ ነበር እንዲሉ፣ ማያቋት ደግሞ የበለጠ ስለ ኢትዮጵያ እንዲያውቁ ያደረገ ክስተት እንደነበረ ይታወቃል። በወቅት ደግሞ በሶሻል ሚዲያ፣ በተለይ ደግሞ በፌስቡክም ትልቅ መነጋገሪያ ሆና እንደነበር እናስታውሳለን። ዶክተር ሴቶር ኢትዮጵያን የገለጸችበት መንገድ ስሜቷ የሚጋባ ነበረ። እስቲ ምን አይነት ሐሳብ አንስታ ነው ይህንን ያህል ትኩረት ተሰጥቶት በሶሻል ሚዲያ እንዲቀባበሏት ምክንያት የሆነችው ካላችሁ ደግሞ ቪዲዮው ስላለ እሱን ተከታትለን እንመለስ። Welcome to Addis Ababa, the home of the African Union and the capital town of Ethiopia. እንኳን ወደ አዲስ አበባ የአፍሪካ ህብረት ዋና መቀመጫና የኢትዮጵያ ዋና ከተማ በደና መጣችሁ። ስለ አንድነት ስናወራ ኢትዮጵያን ካላነሳን አይሆንም። Two great men. አሁን ሁለት ታላላቅ ሰዎች እናንሳ፣ ኳሜ ንክሩማ እና ቀዳማዊ ዓፄ ኃይለ ሥላሴ። እኚህ ታላላቅ መሪዎች በአፍሪካ ሕብረት ምስረታ ላይ ትልቅ ሚናን ተጫውተዋል። አሁን በዚህ ሰዓት ወደ አንድ ቦታ ይዣችሁ ልሄድ ነው፣ ድንቅ ተፈጥሮ ወደሚጎበኝበት ቦታ። ወደ ኢትዮጵያ ስትመጡ የሰሜን ተራሮችን እንድትጎበኙ ጋብዛችኋለሁ። ሌላኛው እንድትጎበኙት የሚጋብዛችሁ ቦታ ደግሞ የአክሱም ሀውልትን ነው። የኢትዮጵያን ስልጣኔ ማዕከል የነበረውን ቦታ ነው። ኢትዮጵያ የብዙ ባህልና ወግ ባለቤት ነች። In Africa, it's the only country that has never been colonized by the West. ኢትዮጵያ በአፍሪካ ውስጥ ካሉ ሀገራት ብቸኛዋ በቅኝ ያልተገዛች ሀገር ነች። ጣሊያን ለመግዛት ሙከራ አድርጋ ነበር፣ ነገር ግን ኢትዮጵያያን አድዋ ላይ በተደረገው ጦርነት ተፋልመው ለዋላዊ ሀገር መሆኗን አስመስክረዋል። አማርኛ የኢትዮጵያ ብሔራዊ የመግባቢያ ቋንቋ ነው። ሌሎች የአፍሪካ ሀገራት ግን ብሔራዊ ቋንቋቸው እንግሊዘኛና አረብኛ ነው። ስለ ኢትዮጵያ ካነሳ አይቀር ስለ አበበ ቢቂላ ሳላነሳ ሀሳቤን አልዘጋም። የኢትዮጵያ ድንቁ የማራቶን ሯል ሲያነሱት አደለ ዶክተር ሴቶር በእንደዚህ አይነት ጉልበት ነበረ ኢትዮጵያን የገለጸችው። ታዲያ በንባብ በሶሻል ሚዲያ የምታውቃትን ኢትዮጵያ እዚሁ መጥታ ምድሪቱን እንድትጎበኝ ደግሞ ቱሪዝም ሚኒስቴር ባደረገላት ግብዣ መሰረት ገናን ላሊባላ እንድታከብር፣ ጥምቀትን ጎንደር፣ ዘዋይ፣ ወንጪ ሜዳ፣ የተለያዩ ቦታዎች እንድትጎበኝ እድል አግኝታ ነበረ ና ስትመጣ የነበራትን ደስታ መቼም ቢሆን አልረሳውም። ስለ ቁንጅና ውድድር ከተነሳ እኔ በግሌ ደስ ከሚሉኝ ወቅቶች ወይም ደግሞ ጊዜያቶች ያንን ነገር ስላስታወስኩኝ ነው። ምድረ ቀደምት የሰው ልጅ መገኛ፣ በቀኝ ያልተገዛች ሉዓላዊት ሀገር፣ የራስ ባህል፣ ጥበብ፣ ቋንቋና ሌሎች ጸጋዎች የተላበሰች ኢትዮጵያ ለእነሱ ምን ማለት እንደሆነች እንደዚህ ሲሉ ሐሳባቸውን አጋርተውናል። እኔ ሃይስኩል ላይ ታሪክ ስሟር ኢትዮጵያ በማንም ያልተገዛች ሀገር እንደሆነች አውቅ ነበር። እኛ ኬንያውያን ግን በብሪቲሽ ተገዝተናል። አድዋ ሙዚየምን ስጎበኝ በጣም ነው ደስ ያለኝ። እንደ አንድ ኬንያዊት ራሴን ሳስብ ታሪኬን ወደኋላ መለስ ስብዬ ሳየው በቀኝ ግዛት ተገዛቸው የሚል ታሪክ አገኛለሁ። የእናንተ ታሪክ ሲገለጥ ደግሞ ላለመገዛት የተደረገ ትግልንና ጀግንነትን እመለከታለሁ። ስለዚህ በኢትዮጵያውያን እኮራለሁ። ለሌሎችም በሰጣችሁ ተስፋ ደግሞ እደነቃለሁ። ሙዚየም ሁሉም የአፍሪካ ሀገራት በቅኝ ተገዝተዋል። የአድዋ ድል መታሰቢያ ሙዚየምን ስንጎበኝ በጣም ነው የተደነቅኩት። እኔ የታሪኩ አካል የሆንኩ እኮ ያህል ነው የተሰማኝ። የጦርነት አውድማው ላይ የተገኘ ያህል ነው ነገሩ። ከብዙ አመት በፊት የተፈጸመ ታሪክ ቢሆንም አሁን የሆነ ያህል ነው እንዲሰማሽ የሚያደርገው። ይህ ጠንካራ ሕዝብ አንድነቱ በውጭ ኃይል በምንም አይረታም። የራሳቸው አተያይ፣ አስተሳሰብ ለራሳቸው ያላቸው ዋጋን ያሳያል። ይህ አፍሪካ ካሉ ሀገራት ውስጥ በአንዷ ሀገር ላይ የሆነ እውነታ ነው። እኛ በብሪትሽ መገዛታችንን ሳስብ ያመኛል። በዚህ የቁንጅና ውድድር ላይ የተሳተፉ ሴቶች ከኢትዮጵያውያን ውጭ ሁሉም የተቀየጠ ባህል ነው ያላቸው። ይህ ደግሞ በራስ ካለመቆም የመጣ በሽታ ነው። I remember this other time I was on social media and I found really interesting facts about Ethiopia. በማህበራዊ ሚዲያ ስለ ኢትዮጵያ ብዙ አስገራሚ እውነታዎችን ስሰማ ነበር። የ13 ወር ጸጋ ባለቤት እንደሆነች፣ የተለያዩ ብሔር ብሔረሰቦችና ህዝቦች በጋራ የሚኖሩበት የባህልና የታሪክ ሀብታም እንደሆነች እየሰማሁ ነበር። በሚገርም ሁኔታ የሰማሁትን ነው ባይን ያየሁት። ሲታሰብ እማይመስል ከአይምሮ በላይ የሆነ የድል አድራጊነት ጥበብ። ምናልባት ባርነት ለማናውቀው ለኛ ራስን የማጣት ሕይወት፣ በሌሎች አገዛዝ ስር የመውደቅ ትርጉሙ እምዛም አንረዳው ይሆናል። ራሱን አቶ አሁንም ድረስ በሌሎች ተጽዕኖ ስር መውደቁ ታሪኩ እየተናገረ ሽርፍራፊ ነጻነትን በተዘዋዋሪ ለሚኖር ህዝብ ግን የአድዋ ድል ነጻነት አንድምታው ብዙ ነው። ኢትዮጵያ ውስጥ ሁሉም ነገር የተለየ ነው። የመጀመሪያ ነገር ቀልድ መስሎ ነበር። ምን እንደሆነ ታውቂያለሽ? የምንመጣበትን ቀን ሳየው 15 5 2017 ይላል። አስተናጋጇን ጠራውና አረ ይሄ ነገር ስህተት መሆን አለበት አልኳት። ምኑ ስትለኝ የቀኑን ጉዳይ ነገርኳት። አስተናጋጇ መልሳ አረ ምንም ስተት የለበትም እኛ በራሳችን ቀን ነው የምንቆጥረው አለችኝ። ማመን ስላቃተኝ ስልኬን አስቼ ጎግል ላይ ማፈላለግ ጀመርኩኝ። እውነትም እኛ በጎርጎረሳውያን እናንተ ደግሞ በራሳችሁ የዘመን አቆጣጠር እንደምትቆጥሩ ሳስብ በጣም ነው የተደነቅኩት። ዋው ዋው! ያኔ ነው ሁሉም ነገር በትክክል የገባኝ። አሁን ያሉት የታሪክ አሻራዎች አባቶቻችሁ የከፈሉት ዋጋ እንዴት ያለ እንደሆነ ማወቅ የተለየ ስሜት ይፈጥራል። እውነት ድሉ ጦርነት ብቻ ሳይሆን አልሸነፍነት በአይንም ጭምር ነው ጀግኖቹ የፈጠሩት ሰ ፒፖ እኔ በኖርኩበት ሀገር ህዝቡ የራሱን ባህል ረስቶ በነጮች ስርዓት ስር ወድቋል። ይህ የሆነው በቀኝ ስለተገዛን ነው። ባህላችን ተበርጿል። በመጤ ባህል ቋንቋ ነው የምንተዳደረው። የራሳችን ቋንቋ ግን ነበረን፣ መሰረታችንን ለቀናል። አሁን ብሔራዊ መግባቢያ ቋንቋችን እንግሊዘኛ ነው። ይህ መሆን አልነበረበትም። ሀገሬ ስመለስ አዲስ አበባን እንዲጎበኙ ነግራቸዋለሁ። የሕዝቡ ታጋሽነት፣ ፍቅርና ሌሎች ነገሮችንም አውራቸዋለሁ። ይህ ብቻ አይደለም። አብረን ከነበሩት የአፍሪካ አገራት የተወከሉ ሴቶችም በነበረን ቆይታ የልምድ ልውውጥ አግኝቻለሁ። አንዳችን ከሌላችን መልካም ነገሮችን እንደተለዋወጥን አምናለሁ። እኛ አፍሪካውያን ከአይምሮ እስራት ነጻ መውጣት አለብን። ወደኋላ ላለመመለስ ራሳችን ያገኘነውን ያሰብነውን ማድረግ እንደምንችል ማሰብ አለብን። በሰላም ውስጥ ራሳችንን መፈለግ አለብን። አፍሪካ ብዙ የሰው ኃይል አቅም አላት። በመላው ዓለም በሁሉም ዘርፍ የተካኑ ሰዎች አሏት። በአይቲ ብቲ በኢንጂነሪንግ በሕክምና የተሻለ አቅም ያላቸው ሰዎች አሉ። አፍሪካውያንን የማታገኝበት የዓለም ክፍል የለም። የእኔ የሚባል ገንዘብ የለም። ለተሻለ ዓላማ እኛ እንደ አፍሪካውያን ያለንን ማዕድኖች በመጠቀም ውስጣዊ ቁንጅናችንን ማግኘት አለብን። ለሰው ልጅ ውበቱ ነፃነቱ ነው። ኢኢትዮጵያውያን ጠንካራ ሕዝቦች እንደሆኑ ተረድቻለው። ጠላትን ለመመከት የተጠቀሙበትን መሳሪያዎች ስመለከት እንዴት ያለ የሀገር ፍቅር እንደተላበሱ መረዳት ይቻላል። ለጠላትም እንቢባአይነታቸው ያስደንቃል። እናንተ የድንቅ ባህል ባለቤት የማይናወጥ ትውልድ ጠንካራ ህዝብ ነው ያላችሁ። የእውነቴን ነው ምልሽ። በግሌ ትልቅ መነቃቃት ፈጥሮልኛል። የራሳችሁን ክብር ለመጠበቅ ያላችሁ ቁርጠኝና ድፍረት፣ ማንነታችሁን በትክክል ለመኖር የምታደርጉት ርቀት የሚደነቅ ነው። አዲስ አበባ ቆንጆ ከተማ ነች። ጭፈራችሁን በጣም ነው የወደድኩት። እኔም ስሞክር ነበር። ሌላ ምን እንደተመቸኝ ታውቂያለሽ? ይህንን ቃል ሃው ዩ ጋይስ ግሬት። ሰላም ኖ ኢትስ አ ቬሪ ቢዩቲፉል ያ አይ ሚን ዜር አር ሶ ሜኒ ቲንግስ ዳት አይ ለርንድ ዘ ፉድ ዩ ቢሊቭ ሶ ማች ኢን ሃቪንግ ስፓይሲ ፉድስ። ምግባችሁ ይጣፍጣል በእያንዳንዱ ነገር ስደሰት ነበር። ብቻ ምን አለፋሽ ሁሉም ነገር ከቃላት በላይ ነው። ኢት ዋዝ አውት ኦፍ ዲስ ዋርልድ። አድዋ ነፃነት ነው። አድዋ የድል አድራጊነት መንፈስ ነው። አድዋ በራስ የመኳት ባህል ነው። ሰማዩን ጦቢያ ላይ በደሞ ሠራ ፀሐዩን